ሰላም ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ባለፈው ቪዲዮ ፓርቲ ፎር ነበር ያቋርጥ ነው። ዛሬ ፓርቲ ፋይቭ አብረና ይውስጥ እና እንዴት ናችሁ? ሁሉም ሰላም ከእኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እና ባለፈው ባህር ቦታ ሄደን የነበረው ባህሉ ብቻ ነበር ያየነው ና አሁን ደግሞ እዚጋር ማታ አካባቢ እዛ ባህር አቅራቢያ ያሉትን መጫወቻ ቦታዎች ወደ ማታ አካባቢ ነው እና ውዶች ወደ ማታ አካባቢ እዚህ ጋ ማረፊያዎቹ እንደዚህ የገውኞቹ ናምስሚመጥ የሚመጡ ሰዎችን እዛ ጋ ማረፊያ አካባቢ ነው ይሄን ማለት ነው። እና ማታ አካባቢ ነው፣ ማታ ወደ መሽተዋል ነው እሱ ናምብዙም የለም ግን፣ ላይቶቹ ለምነት የሚታዩ እና አሪፍ ጊዜ ነበረ እላቸዋለሁ። ይህን ደግሞ ጠዋት ነው እዛ ጋ ጠዋት ማለት ነው። ፀሐይ አለች፣ ደስ የምትል ፀሐይ ብዙ ሰው መሄድ ነበረ። ባህሩ ፊት ለፊት ያለ የአንጸባራቂ ማረፊያ ቦታ አካባቢ ላይ እና በጣም ደስ የሚል ቦታ ነው እላችኋለሁ። በጣም ነው የተመቸን። አሪፍ ጊዜ አሳልፍን መጣ ነው እላችኋለሁ። ይህን ቀለል ያለ ባህር ነው ማለት፣ ለልጆችም ለአዋቂ የሚሆን ቀለል ያለ ነው። ፊት ለፊት ያለው ደግሞ ትልቁ ነው። እዚህ ጋር ግን አሪፍ ነው በጣም። እዚህ ጋር ጠዋት ወይም ደግሞ ወደ ማታ አካባቢ ከባህሩ ከወጡ በኋላ እዚህ ማረፊያ አካባቢ ነው። ይሄ ቀለል ያለው ባህር ማለት ነው። ዋናው ባህር ፊት ለፊት ነው ያለው ትልቁ ማለት ነው እናላቸዋለሁ። ከዛ ደግሞ እዚህ ጋር ደግሞ ወደ ማታ አካባቢ ነው እና የማታውም የጠዋትም ኤዲት አድርጌው አንድ ላይ ነው። ማስዛቢያ የነበረው ጠዋት ላይ ነው። ይሄ ግን ማታ አካባቢ ነው። እና በጣም ደስ የሚል ቦታ ነው ላችኋለሁ። አሪፍ ጊዜ ያሳልፈን ነበር በሰዓቱ። እና እላችኋለሁ ልጆቼ፣ በነገት ላይ ወደ ማታ አካባቢ ሲሆንና ባህር ላይ ያለ በጣም ጨለማን እያስፈራል። ታቀለች በርቁ ሲታይ ማለት ነው ቀረብ ብሎ እንት ሲለለየው ለቪዲዮ ምናምን ሲቃረጽ ምንጭ፣ እንደዚህ በርቀት ነው ሲታይ መብራት በሌለበት ሰዓት ምናምን ያስፈራል። ጥቁር መበቃ ጨለም ያለነሜ ነው መብራት ሁሉም ሲጠፋ ማለት ነው። ግን እዚህ አመሻሽ ላይ ስለሆነ ለዛ ለነጭ ለጎብኚዎቹ ምናምን ስለሚመች መብራት የሌለበት አይሆንም ይመስለኛል። እና አሪፍ ድምቅ ያለ አሪፍ ነበረ ላችኋለሁ። እዚህ ጋ ያረፍንበት ቦታ እዛ አካባቢ ነበረ እና ላችኋለሁ ዶቼ። ደስ የሚል ጊዜ የሳልፍን ነበር አሪፍ ቦታ ነበረ ላችኋለሁ። እና ቦታ ምናምን በጣም የተመቸ ኖሮታል ላይ ውበት ላይ ማታ ላይ እዛ ራቅ ብሎ ሲታይ ለእይታ ያለው ውበት የተለየ ነው። አሪፍ ጊዜ አሳልፈን መጣ እንላችኋለሁ። ውድቼ በተረፈ ፈደራጋችሁ ሁሉም ሰላም እንዲ ተስፋ አደርጋለሁ። እወዳችኋለሁ። እና ሰብስክራይብ እኛ ላረጋችሁኝ አመሰግናለሁ። ሰብስክራይብ ላረጋችሁኝ ሰብስክራይብ አድርጉኝ ላይክ እና ሼር እያደረጋችሁ ለሌሎቹ ማድረሱልኝ። በቀጣይ ቪዲዮ ማሪፍ አሪፍ ቪዲዮ ይዤ እመጣለሁ፣ እና የምትፈልጉትን ኮመንት የምትፈልጉትን የኮመንት ጻፍልኝ። ሰብስክራይብ አድርጉ፣ ላይክ ሼር እንዳርሱ እና እወዳችኋለሁ። ሌላ ጊዜ ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ባለንበት ሁሉም ሰላም እንመኝላቸዋለሁ ውዶቼ። እና ሰብስክራይብ እንዳረሱ ኮመንት መጽሐፍ ላይ የምትፈልጉትን ሁላችሁም ባያልንበት ሰላም ሁሉም በሰላም ያቆየ ብላችኋለሁ ውዶቼ ይወዳችኋለሁ እና ከፈነው ውዶቼ፣ ሰብስክራይብ ማድረጋችሁ እንዳደረሱ ለሌሎችም ሼር ላይክ እያደረጋችሁ አድርሱላቸው። የምትፈልጉትን ጽሑፍን ኮሜንት የምትፈልጉትን ጻፍብኝ። እናወዳችኋለው። በሌላ ጊዜ እስከምንገናኝ፣ ቸር ሳምንት ይሆንልን። ወዳችኋለው። ቻው